ሁላችንም በህይወት ጎዳና ላይ እንዳለን እናውቃለን። ህይወት በተለያዩ ነገሮች የተሞላች ነች። በህይወትህ ስትጓዝ ብዙ ነገሮችን ታያለህ፣ ትሰማለህ፣ ትለማመዳለህ። እነዚህ ሁሉ ግን ልታስተውላቸውና ልትማርባቸው ይገባል። አንደኛ፣ ራስህን እወቅ። ማንነትህን፣ ጥንካሬህን፣ ድክመትህን፣ ፍላጎትህንና ምኞትህን እወቅ። ይህንን ስታውቅ ነው የት መሄድ እንዳለብህና ምን ማድረግ እንደምትችል የምታውቀው። ሁለተኛ ተማር። ትምህርት የህይወት ብርሃን ነው። መማር የምትችለው ከመጻሕፍት ብቻ አይደለም። ከሰዎች ክስተቶች፣ ከስህተቶችም ጭምር መማር ትችላለህ። ሁልጊዜ አዳዲስ ነገሮችን ለመማር ዝግጁ ሁን። ሶስተኛ ጠንክረህ ስራ። ስኬት የሚገኘው በድካም ነው። የምትፈልገውን ለማሳካት ጥረት ማድረግ አለብህ። ነገር ግን ስትሰራ ብልህ ሁን። ጊዜህንና ጉልበትህን በብቃት ተጠቀም። አራተኛ ታጋሽ ሆን። ሁሉም ነገር በአንድ አይሆንም። አንዳንድ ጊዜ ነገሮች ጊዜ ይወስዳሉ። ተስፋ አትቁረጥ። በጥረትህ ጸንተህ በመቀጠልህ የምትፈልገውን ታገኛለህ። አምስተኛ ሰዎችን ውደድ። ፍቅር የህይወት መሰረት ነው። ከሰዎች ጋር በክብር፣ በፍቅርና በመተሳሰብ ኑር። ጓደኞችን ቤተሰቦችህንና በዙሪያ ያሉ ሰዎችን ውደድ። መልካም ነገር ስትሰራ መልካም ነገር ይመጣልሃል። ስድስተኛ፣ ለውጥን ተቀበል። ሕይወት ይቀየራል፣ አንተም አብረህ ትቀየራለህ። አዳዲስ ሁኔታዎችን ለመለማመድ ዝግጁ ሁን። ፈተናዎች ሲመጡ አትፍራ። እነሱ እንድታድግ እድል ይሰጡሃል። ሰባተኛ፣ ህልምህን ተከተል። ሕይወት ያለ ህልም ባዶ ነው። ተላላቅ ህልሞችን አለም፣ እነሱን ለማሳካትም በሙሉ ልብህ ስራ። ህልምህ የህይወትህ መሪ ኮከብ ይሆናል። በመጨረሻም ስምንተኛ ሁልጊዜ ደስተኛ ሆን። ደስታ ከውስጥህ የሚመጣ ነው። የህይወትህን ውበት ተመልካት፣ በትንሽ ነገር ደስታን አግኝ። ህይወት ለአንዴ ብቻ የምትሰጥ ስጦታ ነች እና በአግባቡ ተጠቀምባት።